አሁን ልንገርሽ፣ እምልሽን ትሰሚያለሽ። አሁን እኔ ስለ እኔ ስለጻፍሽው ምናምን አይደለም ከእኔ አልፈሽ የምትናገሪው ነገር ግን እንድታቆሚ ነው። እሺ፣ እስከ መቼ ነው እንደሚቀጥለው? ቆይ፣ ሁልጊዜ እንደዚህ እንደተጨቃጨርሽ፣ ሁልጊዜ ሆትህ እንደሆንሽ፣ ሁልጊዜ ሁሉ ነገር እንትን እንዳልሽን ያለሽው፣ ከዚህ በኋላ ሩታ፣ እየሰማሽኝ ነው። ከህይወታችን ውጡ ብለሻል፣ እንወጣልሻለን። ህይወትሽ ጋር እንመለስም። በህይወታችን አንቺ እንዳትገቢ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

ነገር ደሞ ከሆነ እንቀን እንወጣለን። እሺ በኛ ምክንያት ቤተሰብ መታወክ ያለበትም እንደነው የማለሽ ነው። ደግሞ ኢንቴክስ ለምን ደግሽ ለምን ቻለሽ? ማንበብ ትችያለሽ። ለምን ወደሱ ነው ያንብበው? ነው ስራሽ እንዳይታይ ነው እኮ ተረጋጊ። ቆይ ምንድን ነው ነው አንብቤው መሰለኝ አይደል እንደ አብርሽ ዝም ይበላት ነበር። እሱን ጠርተሽ እኔን ጠርተሽ እዚህ ጋር ነው አራ ምንም ምርደት የለም። ምን እንደሚል አምቦ አንቺ ካልሽኝ አንጻር የሚያል ነው። ተዋት፣ ዝም በላት። ስልኩ ውስጥ ምን በቃ ያለ ይሄ ግልጽ ነው። ቲክቶክ ላይ አንቺ ምትናገርኝ ስለሚገባ የጀመርሽኝ አንቺ ነሽ። እስካሁን ዝም ብዬሽ አለው አይደል እንዴ? እስካሁን ብዙ አልሰደብሽኝም። አሁን የተናገርኩሽ ነገር ምን ያህል ነው? ስለሚገባሽ እኮ በጣም እኔ አንቺም ስለሚገባሽ እኮ ስለሆነ ነው። እንዴት አድርገሽ ነው የእኔን። ተይው፣ የእኔን ተይው። እኔን እንደዛ አልሽ አይደለም። አሁን እዚህ ቤት የጠራሽን ጉዳይ ለምን እንደሆነ ሰሚኛለሽ። አሁን ልንገርሽ፣ ምልሽን ሰሚያለሽ። አሁን እኔ ስለ እኔ ስለጻፍሽው ምናምን አይደለም ከኔ አልፈሽ የምትናገሪው ነገር ግን እንድታቆሚ ነው እሺ። ሩታ ተረጋጊ። መጀመሪያ እንዴት ነው የምንረጋጋው? እኮ በሰላም ነው። ለኔ ለኔ የተናገረችው ነገር ኖርማል፣ እንለፈው ከኔ ጋር ኬስ ስላላት ነው ብዬ ላልፈው ይችላል። ያለችው በደንብ አዳምጪ። መጀመሪያ ሩታ ምን ሆነሽ ነው? ለዚህ ነው የጠራሽኝ? እኔ ነው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

ሩታታስ ቴክስት መጻፍ ትችያለሽ። ይሄን ነገር ለመናገር አሁን ይሄን ነገር ለማውራት ነው ቴክስት መጻፍ አይጠበቅብኝም። ሺህ ጊዜ አውርቻለሁ። አሁንም በፊትሽ እደግምልሻለሁ። እሺ አሁን ለምንድን ነው የጠራሽኝ? ምን ምን እንዳደርግ? ስነ ስርዓትሽን እንድትይ ሲቀጥል ደግሞ ይኸውልሽ አሁንም የምታስቢው ነገር አይዞሽ፣ ምንም በነገር አይፈጠርም። እሱ እኔ ጋር ስለመጣ ምናምን ወይም ደግሞ እሷን ጋር እኔ ወደ ሩታ ነገር ትዕግስቱን አንቺ ነሽ እኮ ነው ግን እየተናገረችው ሰው እያየሁ ነው የጠራሽ መውጣት ስለማልችል ነው የጠራኋት እንጂ በወጣም አኖረው ምን እንደማደርግ በደንብ ታውቃዋለች ግን መውጣት አልፈለኩም እኔ እንጃ በግድም እንድወጣ አታድርገኝ አትገፋፋኝ እኔ ወይስ ወደ ሌላ ነገር ውስጥ ነው የምንገባው ገባ እሺ አሁን ጋር የጠራሽ ወይም ደግሞ ይሄንን ቴክስት የተናገረቻቸውን ሰዎች ባሳያቸው ምን እንደሚመጣበት በደንብ ጠንቅቃ ታውቃለች። ምንድነው? ምን የማይሆን ነገር እየተናገርሽ ማለት ነው? ሰምኛለሽ። የማይሆን ነገር እየተናገርሽ አንቺ ራስሽ የጠለፍኩ ገመድ ራስሽን እንዳይጥልሽ እሺ? ማስፈራራት ዝቻኝ መምጣት የሰራችሁን ስለምታውቅ እኮ አዳም ላወራ፣ ሩታ እን ሷን ዣት የመጣሁት አስገድጃት ነው ለእኔ ብላን የመጣችው አይደለ። ስለዚህ በቴክስት ያወራችሽ ነገር በቴክስት መመለስ ትችላለሽ። ከዛ ውጭ እዚህ ግቢ ግቢሽ ውስጥ እየጠራሽን ማይሆን ውካታ እየፈጠርን እንድንሄድ አልፈለግም። ሁልጊዜ ማለት ነው ለእኔ የሚሰጣኝ ስም ማይሆን ስም ነው እዚህ ዛሬ ነው የጠራዋችሁ። እስከ ዛሬ እናንተ ነበር ስትመጡ የነበሩት። እኔ ዛሬ ነው የጠራዋችሁ እኮ። ዛሬ ግብሽ የጠራሽን ምክንያት ምንድነው? እኔ እኔ እኔ ዛሬ የጠራሁት እስከ ዛሬ ግን፣ እሺ እኔ ለምን ጠራሽ? እሺ አድርግልኝና እሷም ሳትፈለግ በር ገንጥሎ የመግባት አባዛ ያለባት ዛሬ ነው የጠራሁት። ሲቀጥል ደግሞ ማለት ነው ዛሬ ደግሞ የጠራሁበት ምክንያት በጣም ግልጽ ነው። አንደኛ አንተ እንድትኖር የፈለኩት ትንሽ ጊዜ ነው የቀረሽ አይደለም። ትንሽ ጊዜ ነው የቀረሽ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 ብዙ ነገር ሊሰድባት ምናምን ይችላል። እኔ ከዚህ ህይወት ውስጥ እንደማይመለከተኝ ስለተናገርኩኝ ያው ማንም ምንም ቢላት የሚናገረው ስራዋን ነው የሚያመለከተኝ። ገባ አደለ? ስራዋ ነው እንደዚህ የሚያስብላት። ምንድን ነው የምጠይቀኝ ምንድነው? ሁልጊዜ በመጣው ቁጥር ስለ እኔ ነገር እንደማይገድሽና እንደማይመለከትሽ እየነገርሽ ውጤን ለምን የምታቆስኝ? ቆይ እዚህ ጋር መግደድና አለመግደድ ወይም መመልከትና አለመመልከት አይደለም ነው እንጂ በደንብ እያወራን ያለ ነው። እኔ በሁሉም ፊት እኔን ለማዋረድ ነው፣ እኔን ዲስትራክት ለማድረግ ነው እየሞከርሽ ያለ በጣም ግልጽ ነገር እኮ ነው። ከራስሽ ጋር እንዴ ዛሬም ግብሽ ጠርተሽ እንደማትፈልግኝ ነው እየነገርሽኝ ያለሽው። ዛሬ ነው ይሄ ነገር። አንተ ነህ የተሰማ ማለት አንተ እኮ በጣም ብዙ ነገር ያደረግ ሰው ነን። ላስታውስ፣ ሩታ። በቃ እሺ፣ እኔ አትጨቅጭቅኝ፣ በቃ ስላለፈ ነገር እያወራሽኝ። ስለዚህ እኔ እንደዚህ ማድረጌ ሊገርም እንደማይገባ እንድታቆብኝ ነው እኮ። ግን ግብሽ ጠርተሽ ይሄንን ነገር ማድረግ እኮ ሊገርም አይገባም፣ ሊገርም አይገባም፣ ምንም ሊገርም አይገባም። አንተ ከዚህ በላይ ያደረክ ሰው እኮ ነህ። ምንድነው ከአንተ በታች የሆነ ነገር ሳደርግማ ገኖ ሊታይ አይገባም። ያንተ አይታየህ እንደ ስሉሉ ነገር ቶ ኤንዌይስ የኔ ነገር እናንተ ነገር ነገር የሚቀጥል ነገር ስላልሆነ ትንሽ ጊዜ ላይ ቀረን። ስለዚህ አሁን አንቺ ያንን ነገር እያሰብሽ መጥፈው ነገር እኔ እናንቺ ጉዳይ ሊኖረን ይችላል። ሜቢ እኔ እናንቺ ልንነጋገር እንችላለን። ከእኔ አልፈሽ ግን ሌሎች ሰዎችን በዙሪያ ያሉ ሰዎችን በስህተት እንድትናገር ያልፈልግም። አውቀሽ አይደለም ተሳስተሽ መሳሳቱ ላይ አይጠበቅብሽም፣ የለብሽም። እሺ፣ ያንን ነገር ይዤ ወደ ሌላ ነገር ነገር ለአንድ ሰዓት ለሁለት ሰዓት ብንከራከር ደስተኛ ናት። ይበቃሃል። በቃ ለምንድን ነው በዚህ ልክ እምታገሳት? እንዴ፣ በጣም ነው የሚሰለቸው፣ በጣም ነው የሚደክመው። ይበቃል እንደዚህ ብዬ ያላቀማ ቃል ግን ደግሞ እኔ እዚህ ጋር ለሁለት ደቂቃ ለቆምኩት በጣም እየጨነቀኝ ነው። እንውጣ በቃ እንሂድ። በራሷ ቤት ስራሽ ነው እሺ። ብዙ ሊደንቅሽ አይገባም። ብዙ ሰዎች እንደው በስራዎቻቸው እኮ እኮ የስራዬ ውጤት ነው ይላሉ እንጂ እንደዚህ ስለሚገባት ነው። በነገር ላይ እንደ ክብር ትቆጣረው ስድቡን በጣም